የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማራ ዜናዎችን አስቀድማለሁ። የፋኖ ኃይሎች በወሎ በተደረገ ውጊያ ከፍተኛ ድል አስመዝግበናል አሉ። በክሉ በቀጠለው ጦርነት የብልጽግና አገዛዝ ባህር ዳር ዙሪያና ቆቦ አካባቢዎች ተደጋጋሚ ድሮን ድብደባ ማድረጉ ተሰምተዋል። በሌላ በኩል አፋባና አፋድ ለብልጽግና የድርድር አጀንዳ መልስ ሰጥተዋል። አፋባ ዋነኛ ትኩረታችን አገዛዙ ማስወገድ ነው ሲል አፋድ በበኩሉ በሌለ ድርድር ፋኖን መከፋፈል አይቻልም ሲል አስታውቋል። በዝርዝር እናየዋለን። የትግራይ ወታደራዊ ኃይሎች ጥያቄያቸውን ለማስመለስ ያደረጉት እንቅስቃሴ አነጋጋሪ ነው፣ ቀጥሏል። የሰራዊቱ አባላት ከወታደራዊ አመራሮቻቸው ጋር ዛሬ ለውይይት መቀመጣቸው ደግሞ ተሰምቷል። የክልሉ ካቢኔ ሰራዊቱን የተመለከተ አዲስ እቅድ አጽድቋል የተባለ ሲሆን አንድ የብልጽግና አምባሳደር ደግሞ በዚህ የሰራዊት እንቅስቃሴ ህወሓት አበቃለት ብሏን። በዝርዝር እንመለከተዋለን። በኦሮሚያና በሶማሌ ክልል አዋሳኝ የሚፈጸሙ ጥቃቶች ቀጥለዋል። በሁለቱ ክልሎች መካከል በታጣቂዎች የሚፈጸመው ጥቃት የቀጠለ ሲሆን በጥቃቱ የንጹሐን ሞት ቀጥሏል። እነዚህ ጥቃቶች የሚፈጸሙት በሁለቱ ክልል መንግስታት ታጣቂዎችና ባለስልጣናት ትብብር መሆኑም ተሰምቷል። በዝርዝር እናየዋለን። ዩክሬን ከአሜሪካ የረዥም ርቀት ሚሳይል ሳታገኝ መቅረቷ አትሰማም። የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላም ቶማሆክ ረዥም ርቀት ተወንጫፊ ሚሳኤል በተመለከተ ምንም ፍንጭ አልሰጡም ይላል ቢቢሲ። ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግሮ የነበረ ቢሆንም ትላንት በነበረው ውይይት ግን ሳይሳካ ቀርጧል ተብሏል። ትራምፕ ይህንን ጉዳይ ለምን ወደኋላ አስቀሩት የሚለውን ጨምሮ በዝርዝር የምንመለከተው ጉዳይ ነው። አብራችን ስትቆዩ እነዚህና ሌሎች ይሰማላችሁ። መልካም ቆይታ ያውላችሁም። የፋኖ ኃይሎች በወሎ ዛሬ በተደረገው ውጊያ ከፍተኛ ድል አስመዝግበናል አሉ። በክልሉ በቀጠለው ጦርነት የብልጽግና አገዛዝ ባህር ዳር ዙሪያና ቆቦ አካባቢዎች ተደጋጋሚ ድሮን ድብደባ ማድረጉን ተሰምቷል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያስከተለ ዛሬም ቀጥሏል። በዛሬ ሁለት ቀን 8 2018 ዓ.ም ተምረት በደቡብ ወሎ ዞን አምባሰል ወረዳ በቀጠለው ከባድ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክ ዛ አመራር በበኩሉም ከንጋት ጀምሮ በተደረገው ውጊያ ከፍተኛ ድል አስመዝግበናል ሲል ነው ለኢትዮኒስ የተናገረው። በዚህም ባለፈው በቅርብ ጊዜ ሀራ ከተማ ላይ የተመሰርተው የአገዛዝ ጦር 11 እዝ 4 ኮር 35 ክፍለ ጦር ከፍተኛ ኪሳራ ርሰንበታል ነው ያለው። የፋኖ አመራሩም በውጊያው በርካታ ወታደሮች መገደላቸውንና መቁሰላቸውን የተናገረው የአፋባ ሜሊክ ዛ አመራር ከተደመሰሱት በተጨማሪ በርካቶች ማርከናል ብሏል። የፋ የፋኖ ኃይሎች ዛሬ በአምባሰል ወረዳ ውርጌሳና ፓሚሶሊ አካባቢዎች በቀጠለው ውጊያ የተማረኩ የአገዛዝ ወታደሮችን በምስል አስደግፈው መረጃውን ለኢትዮኒስ አድርሰዋል። ውርጌሳ ከተማን ተቆጣጥረናል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ ዝ ልጅ እያስኮር የአገዛዝ ጦር ከውርጌሳ ሲሸሽ በንጹአን እና በንብረት ላይ ከፍተኛ ጉዳት ማድረስ የተለመደ ባህሪውን አሳይተዋል ሲል ከሷል። የኢትዮኒስ የመረጃ ምንጮች በኩላቸው በፓሶሚሊና በአምባሰል ተራራማ አካባቢዎች የከባድ መሳሪያ ድብደባ መቀጠሉን ተናግረዋል። በተመሳሳይ በሰሜን ወሎ ዞን ቆቦ ወረዳ ለሁለት ተከታታይ ቀናት በከባድ መሳሪያና ድሮን ታግዞ የተደረገው ውጊያ ዛሬ የቆመ ቢሆንም የድሮን አሳው ግን ተጠናክሮ ቀጥሏል ሲሉ የአካባቢ መረጃ ምንጮቻችን ገልጸዋል። በቆቦ ወረዳ ጮቢቤር፣ በጠበለት ቀመሌ፣ አረፋ፣ ጨፌ ሜዳ፣ ሰንደዶ ና ሌሎች አካባቢዎች በተደረገው ውጊያ በአገዛዙ ጦርና ፋኖዎች ላይ ከፍተኛ ጉዳት መመዝገቡ ለማወቅ ተችሏል። አገዛዙ በቆቦ ወረዳ አቧሬ፣ ጠበለትና አረፋ ጊዮርጊስ አካባቢዎች ላይ ተደጋጋሚ የድሮን ጥቃቶችና አርሷን ያሉት የአካባቢ ጃ ምንጮቻችን በተለይም በአረፋ ጊዮርጊስ ጸበል ላይ በነበሩ ሰዎች ላይ ነው። በተጣለው የድሮን ጥቃት ካህናትን ጨምሮ ንጹሃን ተገድለዋል ሲሉ የተናገሩት በቆቦ ወረዳ ለሁለት ተከታታይ ቀናት በተደረገ ውጊያ ብቻ ከ15 ጊዜ በላይ የድሮን ጥቃቶች የፈጸማቸውን የፋኑ የመረጃ ምንጮች አስታውቀዋል። በተመሳሳይ በዛሬው ዕለት በባህር ዳር ዙሪያ ዳና ማርያም አካባቢ በተደረገ የድሮን ጥቃት የቧንቧዋ በመቅዳት ላይ የነበረችው ወጣትና አንዲት ህፃን መገደላቸውን የመረጃ ምንጮች አረጋግጠዋል። ባለፈው ጥቂት ቀናት ብቻ በጎጃም ዳና ማርያም ሰላም አዴት፣ ሮብ ገበያ፣ ጎንጅ ቆለላ፣ ባንጃ፣ ሰም ስላሴና ቁጭ እንዲሁም በወሎ ቀጠና ቆቦ፣ ወልዲያ ዙሪያና ሀብሩ እንዲሁም አምባስል አካባቢዎች ተከታታይ የድሮን ጥቃቶች መፈጸማቸውን የኢትዮኒስ የመረጃ ምንጮች አመላክተዋል። በሌላ በኩል ብልጽግና ግጭት ሲል የጠራው ከሁለት ዓመታት በላይ በአማራ ክልል የቀጠለውን ጦርነት በድርድር ለማስቆም ጥረቱ ቀጥሏል ማለቱ ተከትሎ አፋባህና አፋአድ ምላሽ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ በሌለ ድርድር ፋኖ መከፋፈል አይቻልም በማለት ምላሽ ሰ የሰጠ ሲሆን የአማራ ክልል መንግስት ተብየው ከፋኖ ጋር ድርድር እያደረግኩ ነው ያለው አስመልክቶ የብልጽግና ዲጂታል ሚኒሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሳ ይገኛል ያለው አርበኛ እስክንድር ነጋ የክልሉ መንግስት ከፋኖ ጋር እውነት እየተራደረ ከሆነ የአደራጅቱን ስም ይፋ ሊያደርግ ይገባል ሲልም ጠይቋል። ከክልሉ መንግስት ጋር እየተራደረ ያለው የፋኖ አደራጅት ካለ እውነታው ለዚህ ይፋ ማድረግ ይገባዋል። ከአካሄድም አኳያ ብናየው የብልጽግናና የፋኖ ጦር ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርን በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም ሲል ነው እስክንድር ነጋ ያስታወቀው። እስክንድር አክሎን ብልጽግናና ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው፣ አንድ ጊዜ ሞክሮት ከሽፏል፣ አሁን ለሁለተኛ ጊዜ የሞከረው ይህም ይከሽፋል ብሎ እስክንድር በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንዶ አባል አርበኛ አስረስ ማረ ዳምጤ አማራ ክልል ጦርነቱ ባለቤት አለመሆኑን በመጥቀስ ድር ጉዳይ መነሳት ካለበት ባለቤቶች ነው መነሳት ያለበት፣ ሲል አስታውቋል። አርበኛ አስረስ ማረ ዳምጤ አብይ አህመድ በአማራ ሕዝብ ላይ ባወጁ የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው ነው ያለው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱ መንግስት መሆን እንደማይችል አውጆም ክልሉ ለፌዴራል መንግስት ካስረከበ ድፍን ሁለት ዓመት አለፈው ያለው የፋኖ አመራሩ አርበኛ አስረስ ማረ ዳምጤ ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞች የሚያስተዳድረውበት ጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው ሲል አስታውቋል። ጦርነቱ በድርድር ስለመቋጨት መወሰን የሚችሉት የፌዴራሉ አገዛዝ እና ፋኖ እንጂ የፈረሰው የአማራ ክልል መዋቅር አለመሆኑን በመጥቀስ ነው። አርበኛ አስረስ ማረ ዳምጤ በክልሉ የብልጽግና አመራር መንገሻ ፈንታው በኩል የቀረበውን የድርድር ጉዳይ ውድቅ ያደረገው ዋና ትኩረታችን አገዛዙ ማስወገድ ላይ ነው ያለው። አርበኛ አስረስ ማረ ዳምጤ ድርድርን በተመለከተ አብይ አህመድ በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ የፖለቲካ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም ሲል ነው ያስታወቀው። የትግራይ ወታደራዊ ኃይሎች አባላት ጥያቄያቸውን ለማስመለስ ያደረጉት እንቅስቃሴ አነጋጋሪ ሆኖ ቀጥሏል። ዛሬ የሰራዊቱ አባላት ከወታደራዊ አመራሮች ጋር ለውይይት ተቀምጠዋል ተብሏል። የክልሉ ካቢኔት ሰራዊቱን የተመለከተ አዲስ እቅድ ያጸደቀ ሲሆን የብልጽግና ደጋፊዎችና የእነ አቶ ጌታቸው ረዳ ደጋፊ ናቸው የተባሉት እንዲሁም የትግራይ ተቃዋሚ ፓርቲዎች ደግሞ ጉዳዩን በተመለከተ የተለያዩ አስተያየቶች እየሰጡ ነው። ያገዛዙ አንድ አምባሳደርን በዚህ እንቅስቃሴ ውስጥ ህወሓት አበቃለት ሲሉ ጽፈዋል። በትግራይ ክልል የሰራዊቱ አባላት በተለያዩ ካምፖችና ከተሞች ሰላማዊ የተቃውሞ ሰልፎችን ማድረጋቸው አነጋጋሪ ሆኗል። ባለፉት አራት ቀናት የቀጠለው የሰራዊቱ አባላት ጥያቄ ማቅረብ የሰላማዊ ሰልፍ ሂደት መንገዶችና ተቋማት ጭምር የተዘጉበት ክስተት ሆኗል። የሰራዊቱ አባላት ጥያቄና ሰላማዊ ሰልፍ በተመለከተ አነጋጋሪ በሆነበት መንገድ በተለያዩ የፖለቲካ ፍላጎት ባላቸው ኃይሎች ድጋፍ ሲሰጠው ታይቷል። የትግራይ ተቃዋሚ ፓርቲዎችን ጨምሮ የብልጽግና ደጋፊዎችና አቶ ጌታቸው ረዳ ጓዶችና የሰራዊቱን ተቃውሞ በእንቅስቃሴ በዋናነት ሲደግፉና ሲያበረታቱ ታይተዋል። ከብልጽግና አገዛዝ ባለስልጣ ጣናት በኩል ግልጽ ድጋፍ ወይም ሀሳብ የሰጡት ደግሞ አምባሳደር ስሌማን ደድፎ ናቸው። ስሌማን ደድፎ ፓርቲያቸው ብልጽግና ሰርዞታን እውቅና የሚለውም አሁን ላይ ጠፍቷል ያለውን ፓርቲ ህወሓትን ስም ጠቅሰው ድርጅቱ ሰራዊቱ ጠልቶታል፣ እያበቃለት ነው፣ ይህ የወታደራዊ እንቅስቃሴ የሚያጠፏል ብሏል። አምባሳደር ስሌማን ደድፎ በሶማሊያ ሞቃዲሾ አምባሳደር ቢሆንም ህወሓትን የተመለከቱ የጦርነት ቅስቀሳዎችና የማጥፊያ መንገዶችን በተከታታይ መጻፋቸውን ቀጥለዋል። የትግራይ ሰራዊት የጥቅማጥቅም ጥያቄ ፖለቲካ ያድርገው ያቀረቡት አላሳደሩም። ህወሓት በሰራዊቱም በህዝቡም ተጠልቷል አበቃለ ሲሉን የጻፉትም ጥያቄያቸውን ሲያቀርቡ የሰነበቱት የሰራዊት አባላት ከአመራሮቻችሁ ጋር በጎዳናና በተለያዩ ቦታዎች ሲነጋገሩ የሚያሳዩ ቪዲዮዎች ብዙዎቹ የተቀባበሏቸው ሲሆን ጉዳዩ ዛሬ ላይ ታዲያ በአዳራሽ ውጌት እየተደረገበት እንደሚገኝ የኢትዮኒስ የመረጃ ምንጮች አረጋግጠዋል። በተለይም ብርጋዴር ጀነራል ምግብ ኃይለ የሰራዊቱን አባላት ለማረጋጋት ሲያደርጉት የነበረው ንግግርና የሰራዊቱ አባላት ያሳዩት ቁጣ በብዙዎች ዘንድ መነጋገሪያ ሆኗል። እነዚህ የሰራዊቱ አባላትና ጀነራል ምግብን ጨምሮ ጀምሮ እንዲሁም ሌሎች ወታደራዊ ኃይሎችና ና በተለያዩ አካባቢዎች ዛሬ ውይይት እያደረጉ ነው ተብሏ። የሰራዊቱ አባላትና ወታደራዊ አመራሮች በዛሬው ዕለት በተለያዩ ቦታዎች ለውይይት ተቀምጠዋል የተባለው የክልሉ ካቢኔ በሰራዊቱ ጥያቄ ላይ ውሳኔ ማሳለፉት ተከትሎ ነው። የትግራይ ጊዜ አስተዳደር በሌትራል ጄኔራል ታደሰ ወረደ ና በአማኑኤል አሰፋ እየተመራ ለሰራዊቱ አባላት ጥያቄ ለመለስ ያስችላል ያለውን አዲስ አዋጅ ትላንት ማጸደቁን ይፋ አድርጓል። አዋጁ ከሰራዊቱ መሰረታዊ ፍላጎቶች አቅርቦት፣ ከህክምና አገልግሎት፣ ከመኖሪያ ቤት፣ ከመንግስታዊና መንግስታዊ ያለውን ተቋማት አገልግሎት አሰጣጥ ከትምህርትና ከስልጣን ጋር የተያዙ ጥቅማ ጥቅሞችና መብቶችን ያካተተ መሆኑን የፕሬዚዳንቱ ጽፈት ቤት ባወጣው መግለጫ ማስታውቋል። ጽፈት ቤቱ ረቂቅ አዋጁ ከመጽደቁ በፊት በጥናትና ከተለያዩ ባለድርሻ አካላት ጋር በተደረጉ ምክሮች ውስጥ አልፏል ተብሏል። ይህንን ረቂቅ ታዲያ እያጸደቀ ሲሆን ትላንት ካቢኔው ጥናት ከተደረገበትና ለውሳኔ ከቀረበ ግን ወራት ተቆጥሯል ተብሏል። የሰራዊቱ አባላት በተለያዩ አካባቢዎች መንገዶችን በመዝጋት የህክምና ሁኔታን በማንሳት የቤት ባለቤት የመሆናቸው እንዲሁም የተለያዩ ጥቅማ ጥቅሞችን ሲያቀርቡት የነበረው ጥያቄ በዛሬው ዕለት በአዳራሾችም ቀጥሏል ተብሏል። በኦሮሚያና በሶማሌ ክልል አዋሳኞች የሚፈጸሙ ጥቃቶች ዛሬም ቀጥለዋል። በሁለቱ ክልሎች መካከል በታጣቂዎች የሚፈጸመው ጥቃት የቀጠለ ሲሆን ጥቃቶች የሚፈጸሙት በሁለቱ ክልሎች ባለስልጣናትና አመራሮች እንዲሁም ልዩ ኃይሎች መሆኑ ተሰምቷል። ዛሬም የንጹሐን ዜጎች ህይወት በዚህ ጥቃት ማለፉ ነው የተሰማው። በኦሮሚያ ክልል ምስራቅ ሐረርጌ ዞን ከሶማሌ ክልል ጋር በሚያዋስነው ጨናክሰን ወረዳ የገጠር ቀበሌዎች ባለፉት ሁለት ሳምንታት ከሶማሌ ክልል የተነሱ ታጣቂዎች የፈጸሟቸው ጥቃቶች ስድስት ሰዎች መገደላቸው ተሰምቷል። በዚህ ጥቃት ከሞቱት ተጨማሪ አስር በላይ የሚሆኑ ንጹሃን ዜጎች አካላዊ ጉዳት ደርሶባቸዋል። ምን የተባለው በከፍተኛ ደረጃ ቆስለዋል ከተባሉት መካከል ጥቃቱ ደረሰባቸው ውስጥ አብዛኛዎቹ መምህራን ናቸው ተብሏል። ጥቃቱን እየሰፋ መጥቷል ያለው ቢቢሲ አፋን ኦሮሞ በዘገባው ያረጋገጠው ነገር ቢኖር በዚህ ሳምንት በተፈጸመው ጥቃት ሁለት መምህራን ተገድለዋል ያለው ከተገደሉት በተጨማሪ ሌሎች ሶስት መምህራን አካላዊ ጉዳት እንደረሰባቸውና የአካባቢው ነዋሪዎችን ጠቅሶ ነው ቢቢሲ በዘገባው ያተተው። በሶማሌ ክልልና በኦሮሚያ ክልል በሁለቱ የክልል መንግስታት ኃይሎች የሚፈጸሙ ጥቃቶች እየሰፉ ሲሆን፣ ባለስልጣናቱ ግድያዎችን ያስተባብራሉ፣ አንዳንዴም በግልጽ እንዲፈጸም ሲፈጸሙ ይቀሰቅሳሉ ተብሏል። ይህ ግድያ በተመለከተ የወረዳው ዋና አስተዳዳሪ ሙስጦፌ ኡመርን የጠቀሰው ቢቢሲም አስተዳዳሪው ምላሽ እንዲሰጡ ጠይቆ ፈቃደኛ እንዳልሆነ ይፋ አድርጓል። የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ቢሮ በቅርቡ ባወጣው ሪፖርት በሁለቱ ክልሎች መካከል በተቀሰቀሰው የድንበር ግጭት ከሐምሌ ወር 2017 ጀምሮ እስከ 288 ሺህ በላይ ሰዎች መፈናቀላቸውን ሪፖርት አድርጓል። የሽመልስ አብዲሳና የኦሮሚያ ኃይሎች እንዲሁም የሙስጠፌ መሀመድ የሶማሌ ክልል ኃይሎች ባለፉት ሰባት ዓመታት የሚያደርጉት ግልጽ ውጊያና ጥቃት ጊዜውን እያቀያየር መቀጠሉን የተረጋገጠው በጥቃቱ የሪዶ አስተዳደር እየተሳተፈ ነው እየተባለ ሲሆን የአስተራሩ ባለስልጣናትና ፖሊሶች በሙስጠፌ መሀመድ ኃይሎች ከሰሞኑ መገድላቸው ማነጋጋሪ ሆኗል። በአካባቢው በዝምታ እያለፈ ያለውና የበርካታ ሰዎችን ህይወት እየቀጠፈ ያለው ፖለቲካ በታጣቂዎች እየተፈጸመ ሲሆን ዋነኛ ጥያቄው ደግሞ የስልጣን ባለቤትነትና የመሬት ባለቤትነት እንደሆነ ጠቅሷል። በዚህም በተለይም የኦሮሚያና የሶማሌ ክልል ኃይሎች መፋጠጥ በብልጽግና ጽፈት ቤትና በአብይ አመድ አገዛ ውስጥ ሊታረቅ ያልቻለ ጉዳይ ሆኗል። ብልጽግና በአንድ ጠረጴዛ ላይ ቁጭ ብለው ሁለቱ ባለስልጣናት መግለጫ እየሰጡ ወይም አብሮ ተሰብስበው እያለ ሶማሌና አፋር፣ እንዲሁም ሶማሌና ኦሮሚያን፣ ሶማሌና ሪድዋን እያዋጋ የቀጠለ ሲሆን ሀገሩ ከምንጊዜውም በላይ ሰላም ይገኛል ማለት እነዚህን ግጭቶች እንደሌሉ እያስመሰለ ይገኛል። ዩክሬን ከአሜሪካ የረዥም ርቀት ሚሳኤል ሳታገኝ ቀረች። የ ዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶም ሃውክ ረጅም ርቀት ተወንጫፊ ሚሳይል በተመለከተ ፍንጭ አልሰጡም ይላል ቢቢሲ። ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳይል ሊሰጡ እንደሚችሉ ከዚህ በፊት ተናግረው ነበር። ከዜሌንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ሆኗል። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ አልተቻለም ይላል ቢቢሲ። ዜሌንስኪ መሳሪያውን ያገኙ አይመስልም። ትራምፕም አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል ይላል በውይይታቸው ስለረጅም የምርቀት ሚሳይሎች መወያየታቸውን ፕሬዚዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስቧል። ትራምፕ ከዘለንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ተነጋግረዋል። በቅርብ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎም ይጠበቃል። ዘለንስኪ ቶማሃውክ ረዥም ርቀት ተወንጫፊ ሚሳይል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያውን ለዩክሬን ሊሰጥ እንደሚችል ቢጠቁሙም በዋይት ሀውስ ውይይት በግልጽ ቃል አልገቡም። ትራምፕ ሚሳይል መላክ በጦርነቱ ማባባስ ቢሆንም ጉዳይ ላይ ውይይት ክፍት ነው ብሏ። ቶም ሀውክ ሳያስፈልግ ጦርነቱ በቅርቡ እናቆማለን ብዬ ተስፋ እናደርጋለን ይላሉ ትራምፕ። ትራምፕ ከሩሲያው ፕሬዚዳንት ጋር የተነጋገሩት ፑቲን ቶም ሀውክ ለዩክሬን ሊላክ ይችላል የሚል ስጋ ስለተፈጠረባቸው እንድ የተጠየቁት ትራምፕ ሚሳይል ሊላክ ይችላል ብሎ መፍራት ጥሩ ነው ሲሉ መልሰዋል። ዩክሬን ቶም ሀውክ ከተሰጣት በምላሹ ለአሜሪካ ሰው አልባ አውሮፕላን ወይም ድሮ እንደምትሰጥ ዘለንስኪ ሲናገሩ ትራምፕ በፈገግታ ታጅበው አድምጧቸዋል። ትራምፕ የጋዛን የሰላም እቅድ በማረቃቸው ዘለንስኪን አመስግነው የዩክሬንና ሩሲያን ጦርነት እንዲያቆም ጠይቀዋል። ዘለንስኪ ከውይቱ በኋላ ስለ ቶም ሀውክ መጎራቱ ሩሲያን ያስፈራ ነው ብለዋል። ፑቲን ከትራምፕ ጋር ለመወያየት የጠየቁት ከረዥም ርቀት ተወንጫፍ ሚሳይሎች ጋር በተያያዘ መሆኑን እንደማያውቁም ገልጸዋል። ዩክሬን መሳሪያውን ታገኝ እንደሆነ በጋዜጠኞች የጠየቁት ፕሬዚዳንቱ የእውነት ይሆናል ብለው መልሰዋል። ፕሬዚዳንቱ ለአውሮፓ መሪዎች ደውለው ከትራምፕ ጋር የተነጋገሩትን ገልጸዋል። ሚላን ቢቢሲ ቅድሚያ የሚሰጠው የሰዎች ህይወት ማዳን ነው ዩክሬን ደህንነቷን ተጠብቆ በመላው አውሮፓ የምኖር ሰዎች ሰላም ማግኘት አለብን ብለዋል ዘለንስኪ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እንዳሉት ከአውሮፓውያን መሪዎች ጋር የተደረገው ስልክ ውይይት ውጤታማ ነበር ዩኬ ለዩክሬን ሰብዓዊ እርዳታ መላክ እንደምትቀጥል ማክሏል ትራምፕ ለዩክሬን ቶም ሀውክ የመስጠት ፍላጎት እንዳላቸው ቢጠቁሙም ፑቲን መሳሪያውን መለገስ የአሜሪካና ሩሲያን ወዳጅነት የበለጠ ያሻክራል ሲሉ አስጠንቀዋል ይላል ቢቢሲ በዘገባ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ መልካም ጊዜ እመኛለሁ